ሰላም ሰላም፣ ወደ ቻናል ላይ ተከታተልቲ እንደምን አላችሁ? ደህና ናችሁ? ይሄን የእግዚአብሔር ይመስገን ሰላም፣ እንደምን ሰላም እናደው እንዳንተም ሰላም እንድትሆኑ ሳላታለ ማለት ነው። የዛሬ ደሞ ለየት ያለ ፕሮግራም ወደምን ተጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና ጠይቃለሁ ማለት ነው። እሱም ምንድን ነው የዛሬው ለየት ያለ ፕሮግራም ያልካችሁ ማለት አንዳንድ አንድ ሴት ግን ምን ሆነን ነው በእውነት በጣም ነው ያዘነው ማለት ነውና እኔ ብዙ ጊዜ

እንዴት ነው የምትቀጥለው? እስኪ እዚህ ጋ ማለት ነው። እና የእውነት በጣም ነው እየበላ እሱም የሆነ ስደት ላይ ስትሆን በጣም ከባድ ነው። እና ከእሷ ጋር እየኖረ አንድ የእህቷ ልጅ የእህቱ ልጅ ደግሞ ከኖርማል ባለቤቱ ጋር ትኖራለች ማለት ነው። በዚህ መሀል ምን ይፈጠራል? እሷ ከሱ ጋር ስትኖር እዚህ ጋር እሷ ከእሱ ጋር ስትኖር የእሱን ቤተሰባ ስለመጡ ከእሱ ጋር የምትኖረው ሰው ተኩስልኝ ልብስ፣ ምናምን ብሏት ለተሰነቀን እዚህ የለሁ ማለት እሷ ደግሞ ባሏን ስለሆነ እሺ ብላ ሱፉን ሁሉን ጫማውን ጠርጌ አለች ሱፉን ተኩሼ ሰወጣሁት አለች ሰው ሰጠሁት ግን እንዴ ሊያገባ ነው እንዴ ምናምን ይላል ልቤ አለች ና በጣም የሴቶች ነጋ ማለ ከዛ ከዛ በኋላ በተወሰነ ቀን ደግሞ እንደዚህ ቡና ፈተች ምናምን እንደዚህ ችላክልኛ አላት የሆነ ሰው አለ ይቀበልሻል አላት እሷ ደግሞ በጣም እያመማ ስለነበረ በዛን ሰዓት እንደምንም ብላ መውቃት ጀመረት። ቡናውን ሁሉ ነገር ቁጣ አቀራርባ ሰጠችው እና ሌላ ሰው ነው የሰጠች ወደ እሱ ተላከዋል። ለካ እሱ ሰርግ እያደረገ ነው። እሷ ምንም የምታውቀው ነገር የለውም። ይመጣል እያለች ነው መጠብቅ ያለው። ከተወሰነ ጊዜ ኋላ በቪዲዮ ኮል ትደውላለች ማለት ነው። ቪዲዮ ኮል ስትደውል እሱ ደግሞ አወራት አነሳ እና ሳነሳው የዛች ድምፅ ሳማች። ሶ አብረነ ያለ አለችን አደነገ። ከዛ ኢቭን ኢቭን ጓደኞቹ ነበር እና ሰርግ ላይ እየሄዱ በጣም ያስተነግጣል። እውነት እና ከእንደዚህ አይነት ነገሮች ይሰውረን እላችኋለሁ። አቶ ጥንቃቄ ማን ነው ይሄ ልጅ ይጠቅመኛል፣ ብላችሁ መጀመሪያ ከመግባታችሁ በፊት ጥንቃቄ ብታደርጉ ብዬ አስባለሁ። ያው በሀቢባ ቤት ቀርባ ስታለቅ ስላየዋት ነው ያው አንዳንዶቹ። እውነት በጣም ራሳችን ስ መጀመሪያ ራሳችን የሆን ነው ራሳችንን ጠብቅ ምክንያቱም ከድራ ትዳር ከማንም ቁማ የቀረች ነገር የለም። ግን ያን ሰው ያስፈልገኛል በህይወት ይመራል፣ ቀስ ብላችሁ አንድ አመት ወላ ስድስት ወር መርምሮት ያን ልጅ ማለት ነው። ከዛ በኋላ ራሳችሁ ራሱ ራሱ ራሱ ፍቅሩን እየጠፋ ነው ይመጣላችሁ፣ ኢቭን በጣም ብታፈቅሩት ማለት ነው። እና እንደዛ እያደረጋችሁ ይህን ሰው ይሆነኛል እያላችሁ ትንሽ ትንሽ ትመራምራላችሁ። ከዛ ነጥቦቹ ነጥቦች ትጽፋላችሁ። እንደዛ ብታደርጉ ለቀጣይ ትምህርት እንደሚሆናችሁ ብዬ ነው ማስበው። ላይክ ሸር፣ ሳብስክራይብ አድርጉ ምክንያቱም ያው ጠቃሚ መካሪ ሲሆን እንደዚህ አንዳንዴ ያው ብዙ በሆንታ ብዙ ነገር ያለ፣ ግን ደግሞ መውሰድ ያለባችሁ ለእናንተ የሚጠቅማችሁ ነገር ነው ማለት ነው። መወሰን ያለባችሁ እኔ ይሄን ልጅ ጠቋና ይሄን ልጅ ወደፊት ይሆነኛል፣ ይሄን ልጆች ያሀድጋሉላችሁ ማለት ነው። እና እንደዛ ብላችሁ ከመግባታችሁ በፊት ማስባላችሁ። በተለይ ስደት ያላችሁ ነው ምላ። እና በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ ሼር ሳብስክራይብ በማድረግ ህንጻ ቲቱን አሳድጉልኝ እላችኋለሁ። በቅርቡ በአዲስ ነግስ